ሰላም ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ልኝ እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል በሚገርም ቪዲዮ። በጣም ሚገርም ሚገርም ቪዲዮ ነው ይዤላችሁ የመጣሁት ዛሬ። ዛሬም እንግዲህ አው ያያችሁ እንዳላችሁት ወደ አራዳ ፓርክ ነው የተመለስነው። ነገር ግን አዲስ ነገር አለውና ለዛም ነው የሚገርም ያልኳችሁ። መቼም እንደዚህ ሳይቻቸው አላቅም እኔ በማለት በምሽት እንደዚህ በሚያምር መልኩ አላሳየኋችሁም። በእርግጥ የተለያየ ጊዜን ፕሮጀክት አሳይቻችኋለሁኝ ከጅምሩ ጀምሮ ያኔ ወንዝ ዳርቻ እየተባለ ሲጠራ ጀምሮ፣ ወይም ደግሞ ፓርኩ አራዳ ፓርክ ከመሰየሙ በፊት ያኔ አቧራ እያለ ጀምሮ ሳቀርብላችሁ ነበር። በቅርብም ደግሞ የተለያዩ አዳዲስ ነገሮቹን አሳይቻችሁ ነበር። ዛሬ ግን በጣም በሚያስገርም ሁኔታ የሚገራርሙ ለውጦችን አድርጎ እንግዲህ በጣም እያስገረመን ነው የሚገኘው። ያቺ እንግዲህ ከዚህ በፊት አሳይቻቸው የነበረችው ሚኒስቴሪየሟ እንግዲህ የእጅ ኳስ ሜዳ ሆና አግኝተናታል ኦልሬዲ ሰው አልቃለች ሃይላይት ላይ እንዳያችዋት ማለት ነው በጣም ኦልሬዲ ቀለም ቀብተውት ምናምን በጣም በሚያምር መልኩ ነው የሰሩት እንግዲህ ለማንኛውም መነሻችን ያደረግነው ዛሬን ከፏፏቱ ያጠገብ ወይም ደሞ በሲኒማ ኤምፓየር በኩል ነው የገባውት ከሱ በታች ያለው እንግዲህ ወደ በተለይ ቁልቁለቱ በዚህ ከፓርኩ መግቢያ ጋር ሌላ መግቢያ እንዳለው ይታወቃል ከፍሬንድሺፕ ፓርክ በኩል ያ ማለት በሪ በከንቱ በኩል ማለት ነው እንግዲህ ይሄንን የሚያምር ፏፏቴ እያየን ቀጥታ መዳረሻችን የምናደርገው ወይም ደግሞ ይሄን ካየን በኋላ የምንወርደው በቁልቁል ወደ ሰራተኛ ሰፈር በኩል በሷ ስራ አድርገን ያቺ ሚኒ ሜዳ ያለችበት ወይም ደግሞ የእጅ ኳስ ሜዳ የተሰራችበት ጋር አድርገን ነው የምንሄደው። እሷን ካየን በኋላ ደግሞ እንግዲህ የምሽት ድባቡን እያየን በቀጥታ እነዚህ ሀውልቶችን እያየን ወደታች እስከተወሰነ ድረስ ወደ ድልድዩ አቅጣጫ አድርገን እንሄዳለን። ከዛ ተመልሰን ደግሞ እንመጣና ምሽት ላይ ደሞ እዚህኛው አካባቢ እነዚህ የእሳት ፋውንቴኑ ኦሬዲ አሁን የተነሳንባት ጋር ማለት ነው ተለቃለችና የተወሰነ ሀይለይት ላይ እንዳያችሁት በጣም ነበር የሚያምረው። ሰውም ነበርና ድባቡ የሌለ ነበር የሚያምረው። ሙዚቃ ተደርጎበት ምናምን በጣም ደስ ይል ነበር፣ ምሽት አካባቢ በተለይ ወደ ምሽት ላይ ነበር የጀመሩትና እኔም ከቀረጽኩኝ በኋላ ዳግም ነው ወደዚህ የተመለስኩት። እንግዲህ ገበያ ማዕከሉም እያለቀ ነው፣ በነገራችን ላይ ከጀርባ በኩል ላይ ደሞ በዚህ በጣይቱ መግቢያ ወይም ደግሞ በኤሌክትሪክ ህንፃ በኩል ሱቆቹ ኦልሬዲ ማለት ተከፍቷል። ማለት ተከፍቷል ሲባል ሱቆቹ ሳይሆን አልቀዋል። ሱቆቹ ግንባታቸው እንግዲህ የገበያ አዳራሹና የፓርኪንግ ኤሪያው እሱም እየተጠናቀቀ ነው የሚገኘው። በታችኛው በኩልም የህፃናቶች መጫወቻ እንዳለው ይታወቃል። ምናልባት አዳዲስ ቤተሰቦች የሆናችሁ የተወሰነ እንደ ሃይላይት ለመስጠት ያክል ምንድን ነው ይሄ ፓርክ በጣም ግዙፍ ፓርክና በጣም የሚያምር ፓርክ ነው። ከዛ ውጭ ግን በጣም ምን ምን አለው በውስጡ ካላችሁኝ፣ እንደምታዩት እዚህ ጋር በጣም ውብ የሆነ ፋውንቴን አለው ወይም ደግሞ እቺ ፋንፋቴ ነው ማለት ነው፣ የእሳትና የውሃ ምናልባት ኢትዮጵያ ውስጥም ይሄ ብቸኛው ይመስለኛል፣ በእሳትና በውሃ የተሰራ። በነገራችን ላይ ሲለቀቅ በጣም ነው የሚያቃጥለው፣ አጠገቡ ስትሆኑ በተለይ ጠጋብላችሁን ስትሉት የሆነ የእሳት እንት ነው አለውና የማቃጠል ባህሪ አለው። እንግዲህ የተለያየ ከዚህ ውጭ ምንድነው ያለው ካላችሁኝ ሀውልቶች አሉት? እንደዚሁም ደግሞ ትልልቅ ሌላ ፋውንቴን አለ፣ በተለይ እዚህ ሰራተኛ ሰፈር በኩል እነዚህ ነጫጭ ፈረሶች በኩል ደግሞ አሉት። እነዚህ በራስ መኮንን ድልድይ በኩል ከዛ ውጪ ህጻናቶች መጫወቻ የተለያዩ ሰገነቶች እንዳልኳቸው ያቺ ትንሽ የሜዳ ደግሞ የባስኬት ቦል ሜዳ ተሰርታለታለች። እሷ እያለቀች ነው የምትገኘው። እንዲሁም ደግሞ በጣም ግሪን ኤሪያ ማረፊያ ቦታዎችና በጣም የሚያማምሩ ደግሞ ትንንሽ ከሰገነቶች ስር ያሉ በጣም የሚያማምሩ ቤቶች አሉት። በጣም በርካታ ነገሮችን የያዘ ነው። እንዲሁም ደግሞ አዲስ የተሰራ በተለይ በዚህ በአራዳ ህንፃ ጀርባው ላይ ፒኮክም ተሰርታለች። ያ ማለት የአራዳ ክፍለ ከተማ ዋናው መስሪያ ቤት ማለት ነው። በዚህ ወደ አራት ኪሎ ስትሄዱ ከራስ መኮንን ድልድይ እዛ ጋር ነው የሚገኘው። የአራዳ ክፍለ ከተማ ህንጻው ከሱ ጀርባ ላይ ደግሞ ፒኮክም ተሰርታለች። ወንዙ ዳርቻ ላይ እንግዲህ ሁለት ደግሞ የተለያዩ ድልድዮችም አሉ። ድልድዮቹ ስር ደግሞ በጣም የሚያማምሩ የተሰሩ አርቶች አሉት። በጣም የመጨረሻ ዩኒክ የሆነ እጅግ በጣም የሚያምር ከተማዋ ላይ በጣም ነት ደስ የሚል ፓርክ አይነት ወይም ደግሞ ግዙፍ ፓርክ ነው እየተሰራ ያለው ኦልሬዲ በጣም እያለቀ ነው። በደንብ አድቫንስ አድርጓል። እኛ እንኳን ከዚህ በፊት ካሳየዋቸው ደግሞ ስናየው ከነበረው ተከልክሎ ነበር። እስከሆነ ሰዓት ድረስ ዝግ ነበርና በርግጥ አሁንም እንደ እንትን አይደለም ያን ያክል አክሰስ ባይኖርም የሆነ ሰዓት ይከፍቱታል። በዛች ሰዓት ላይ ነው እንግዲህ እኔም የሚገባውት እና ያ ሰዓት የሚያጠናቅቁበት ነው። ዙሪያው በነገራችን ላይ እያጠሩት ነው። እንደ በፊቱ አሁን የተለያዩ እንትኖች የሉትም። ወይም ደግሞ ክፍት የሆነ ነገር የለውም። ዙሪያው አጥረውታል። በታች በኩል ደግሞ ሌላም አዲስ ልክ የራስ መኮንን ድልድይ አይነት በታች ሰርተዋል፣ የብረት ድልድይ ተሰርቶለታል። የዚህ የሰሪ በከንቱ መግቢያው ጋር ማለት ነው። በጣም ዩኒክ የሆነ በጣም የሚያምር ፓርክ ነው እየተሰራ ያለው። እንግዲህ አዳዲስ ቤተሰቦች እንድትቀላቀሉን ሰብስክራይብ እንድታደርጉ ጠይቃቸዋለሁ። ነባሮችም ላይክ በማድረግ ጀምሩት ቪዲዮውን እንደዚሁ ነው። ሀሳብ አስተያየታችሁም ደግሞ ኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ኦልሬዲ እያስቀምጣችሁልኝ አንዳንዶቻችሁ ትላንትና የ በዛ በኩል የተሰራውን የገበያ ማዕከልና የፓርኪንግ ኤሪያ ወይ ደግሞ ከአብርሆት ቤተ መጻሕፍት ጀርባ ላይ ያለውን ከሱ ጋር ጀምሬ የአብርሆት ላይብራሪና እንደዚሁም አራት ኪሎ አካባቢ እና ነበር ያስቃኘዋችሁ። እሱንም ካላያችሁት ወይ ደግሞ ማየት የምትፈልጉ ካላችሁ እንድታዩት እጠይቃችኋለሁ። የኛው ቪዲዮ ግን ምናልባት እንደዚሁ አዳዲስ ቤተሰቦች ካላችሁ እንዲም በአካል መጥተን እኔ እንኳን ካላችሁ ከአድዋ ዜሮ ዜሮ ሙዚየም ትንሽ ዝቅ እንዳላችሁ ወይም ደግሞ ከፒያሳ ወደ አራት ኪሎ ስትሄዱ እነዚህ ሲኒማ ኢምፓየር ፊት ለፊት ጋር ነው። ዋናው ይሄ ፏፏቴ ያለበት መግቢያው አንዱ እሱ ነው። ሁለተኛ፣ በዛኛው በታችኛው በኩልም በሪ በከንቱ በኩል መግቢያ ያለው ኦልሞስት፣ እኔ እንኳን ማቃቸው ከስድስት በላይ ይበልጣሉ፣ የተለያዩ መግቢያዎች አሉት በራስ መኮንን ድልድይም በቀኝም በያቺ በድልድዩዋ በግራም በቀኝም በኩል መግቢያ ያለው በባሻ ወልዴም በኩልም ሌላ መግቢያ ያለ፣ እንግዲህ በጣም የሚያምር ፕሮጀክት ነው። እስከቻላችሁ ድረስ እንድታዩት እጋብዛችኋለሁ። እንግዲህ ከዚህ በፊት ምን ነበር? ይህ አካባቢ ብዙ ሰው ያውቀዋል፣ ምናልባት እንዶ ቆየ ምናምን አይነት ሰው ካልሆነ በስተቀር እዚህ አካባቢ ላይ በብዛት የነበሩት ገደሎች ይበዙት ነበር። ከዛ ውጭ ግን ገደል ላይ ያሉ በጣም በርካታ ቤቶች፣ የቀበሌ ቤቶች እና ደሳሳ ወይም ደግሞ አነስ ያሉ ቤቶች ነው የነበሩት። እነሱ ከተቀየረላቸውና ሌላ ቦታ ከሄዱ በኋላ ነው እንግዲህ ይህ ውብ ፕሮጀክት የተሰራው። እንግዲህ መጥታችሁ እንድታዩት እስከቻላችሁ፣ ደግሞ መምጣት ለማትችሉ በተለይ ውጭ ያላችሁ እንግዲህ ቪዲዮውን እስከ እስከመጨረሻው ብታዩት ደግሞ እርግጠኛ ነኝ በደንብ የምታተርፉበት ወይም ደግሞ ስለ ፕሮጀክቱ በደንብ አፕዴት የሆነ ኢንፎርሜሽን እንደሚኖራችሁ ምንም ጥርጥር የለኝም። እስከቻላችሁ ድረስ እንድታዩት ጋብዛችኋለሁ። ሌላ አዲስ ነገር ካለ ደግሞ ወይ ደግሞ ሌላ በሌ ነገ በሌላ ቪዲዮ ለመምጣት እሞክራለሁ። አዲስ ነገር ካለ አሳያችኋለሁ። እስከዛ ጊዜ መልካም ጊዜ እንዲሆንላችሁ እመኛለሁኝ። ሰብስክራይብ ማድረግ እንዳይረሳ። ቻው፣ መልካም ጊዜ፣ አመሰግናለሁ። ታክሳችሁ ስለተከታተላችሁኝ መልካም ቀን።